ምኑ ነው ማያቆመው? አንዴ ቆመው አንዴ የታገሱኝ አይቆምም። እንደ ቲክቶክ ደግሞ ቲክቶክ ነው የሚሆነው። እንትን የሚለው ሰላም፣ ሰላም ወገኖችን እንደምን አላችሁ? ያው አጭር ጊዜ ነው ያለችኝ ክላስ ስላለኝ ከእስራኤል ክላስ አለኝ ክላስ ወስዳለሁ አሁን። ነገር ግን በጣም እንትን ስላለኝ ላካፍላችሁ ወዳለሁ። እቺ ታዋቂ ሙስሊም የነበረች ናት ወደ እና ብዙዎች እንዳለ ወደ ክርስቶስ መጣው። የጥምቀት ስርዓት እየፈጸሙ እና የሚላቸው ምንድን ነው? ሰይጣንን፣ ስራውን፣ ሰራዊቱን፣ ሁለንተናውን ክጃ አለው የሰይጣንን ስራ የሰይጣንን ስልጣን የሰይጣንን አሰራር በሙሉ ክጃለሁ። በጌቶች ጌታ፣ በዓለም መድኃኒት፣ በጌታ በኢየሱስ ክርስቶስ አምኛለሁ፣ ተቀብየዋለሁ በማለት በዓለም በአደባባይ ሙስሊም የነበሩት እንደ በአንድነት እንስማ ሁሉንም ስራ

አሜን ሰይጣንን ክደናል በኢየሱስ አምነናል ሰይጣንን ክደናል በኢየሱስ አምነናል እዚህ የሚበልጥ ደስታ የለም እኛ ኢየሱስን አምነናል ሰይጣንን ክደነዋል በኢየሱስ ነፃነት አግኝተናል ዋው ህዝቡ እየጎረፈ ነው በጣም በጣም ያው አሁን ክላስ ስላለኝ ወደ እንትልህር ነው። ደህና ሆኑልኝ ባይ